በድጋሚ የወጣ የሥራ ማስታወቂያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ሥርጭት አገልግሎት ድርጅት የምስልና ድምጽ ባለሙያዎችን አወዳድሮ መቅጠር ይፈልጋል። የሥራ መደቡ መጠሪያ የምስልና ድምፅ ቅንብር ባለሙያ። ብዛት ሁለት ተፈላጊ የትምህርት ዝግጅት ከታወቀ የትምህርት ተቋም በቪዲዮግራፊና በሲኒማቶግራፊ ደረጃ አራትና የብቃት ማረጋገጫ የኮሌጅ ዲፕሎማ ወይም አይሲቲ ኮምፒውተር ሳይንስ ወይም በተመሳሳይ የትምህርት መስክ በቢኤስሲ ድግሪ የተመረቀ የተመረቀች። አግባብነት ያለው የስራ ልምድ በምስልና ድምፅ ቅንብር ለአራት ዓመት በታወቀ የሚዲያ ተቋም የሰራ ወይም የሰራች። ክህሎት በግራፊክስ እና ዲዛይን አኒሜሽን፣ እውቀትና ክህሎት ያለው ወይም ያላት፣ በማህበራዊ ሚዲያ በቂ እውቀት ያለው ወይም ያላት፣ መሰረታዊ የቤተክርስቲያን ትምህርት የተማረ ወይም የተማረች። አመልካቾች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ መሆናቸውን የሚገልጽ የሰበካ ጉባኤ መታወቂያ ወይም ማስረጃ ማቅረብ ይኖርባቸዋል። የሚቀርቡት ማስረጃዎች ከሚያመለክቱበት የስራ መደብ ጋር አግባብነት ያለው የስራ ልምድና የትምህርት ዝግጅት መሆን ይኖርበታል። የስራ ልምድ ማስረጃው ላይ የአገልግሎት ዘመን ቀን ወርና ዓመተ ምሕረት። እንዲሁም ይከፈላቸው የነበረው የወር ደመወዝ መገለጽ አለበት። መንግስታዊ ካልሆነ ተቋማት የተሰራባቸው የስራ ልምዶች ከሆኑ ደግሞ የስራ ግብር ስለመከፈሉ፣ እንዲሁም ከስራ የተሰናበቱ ከሆነ የተሰናበቱበትን ምክንያት የሚገልጽ ማስረጃ ማቅረብ ይኖርባቸዋል። ከኢትዮጵያ ውጭ በተሰጡ የትምህርት ማስረጃዎች አቻ ግመታ ከሚመለከተው የትምህርት ሚኒስቴር ተቋም ማቅረብ ይኖርባቸዋል። ከግል የትምህርት ተቋማት የመጡ የትምህርት ማስረጃዎች በሚመለከተው የትምህርት ሚኒስቴር ተቋም የተረጋገጡ መሆን ይገባቸዋል። ደሞዝ በድርጅቱ ስኬል መሰረት ነው። በውድድሩ ያለፉ አመልካቾች የሙከራ ጊዜያቸውን ሲያጠናቅቁ በቋሚነት የሚቀጠሩ ይሆናል። አመልካቾች ይህ ማስታወቂያ ከወጣበት ከግንቦት 11 ቀን 2017 ዓ ም ጀምሮ ባሉ ተከታታይ አምስት ቀናት የትምህርትና የስራ ልምድ ማስረጃችሁን ዋናውን ለማመሳከሪያነት በማሳየት የማይመለስ ፎቶኮፒ በአግባቡ ከተጻፈ ሲቪ ጋር በመያዝ አምስት ኪሎ ቅድስተ ማርያም አጠገብ በሚገኘው የድርጅቱ የሰው ኃይል አስተዳደር ዋና ክፍል ቢሮ በመቅረብ መመዝገብ ይችላሉ። የጽሁፍና የተግባር ፈተና የሚሰጥበት ጊዜ በውስጥ ማስታወቂያና በስልክ ይገለጻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ሥርጭት አገልግሎት ድርጅት